ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ቆይታን ስናደርግ የተለያዩ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እያነሳሳን ቆይታዎችን እናደርጋለን። ፏድ ባህሩ ፕሮግራሙን እየመራው ለተከታዮቹ ደቂቃዎች ከናንተ ጋር ቆያለሁ። የአውሮፓ ትልልቅ ክለቦችን የተመለከቱ እንግዲህ የአውሮፓ ትልልቅ ሚዲያዎች ዛሬ ያወጧቸውን የዝውውር ጉዳዮች ነው በዚህ ፕሮግራማችን ላይ እያነሳሳን ቆይታዎችን የምናደርገው። ፏድ ባህሩ አብሬያችሁ ቆያለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ይቆዩ። ሊቨርፑል ከኮከቦቹ የአንዱን ኮንትራት ለማደስ በጣም ተቃርበዋል። ሊቨርፑል ከግሩም ብቃቱ በኋላ የአንዱን ተጫዋች እድሳት በተቻለ ፍጥነት ለመጨረስ እየሰራ ነው። አሊሰን ቤከር ለምን በሊቨርፑል ቁልፍ ተጫዋች እንደሆነ ማሳየቱን ቀጥሏል። ከመጣበት ጊዜ ጀምሮ በቡድን ውስጥ ወሳኝ ተጫዋች የሆነው ብራዚላዊ ግብ ጠባቂም በፓሪሰን ጀርሜኑ ጨዋታ ላይ ባሳየው ድንቅ ብቃት ብዙ ሙገሳዎች እየመጡለት ነው። ከሊቨርፑል መልቀቅ ጋር በተደጋጋሚ ስሙ ቢገናኝም አሁን ላይ የእንግሊዙ ክለብ ስለ ወደፊቱም ጥርጣሬን ለማስወገድም የመጨረሻ ደረጃ ላይ ደርሰዋል። በግብ ጠባቂ ቦታ ያለው ብቃት አሊሰን ቤከር በብዙ ቡድኖችም እንዲፈለግ ማድረጉ የሚታወስ ነው። በተለይም ሊቨርፑል አዲስ ግብ ጠባቂ በክረምት ማምጣቱ በመረጋገጡም አሊሰን ቤከር እንደሚለቅ በሰፊው ሲነገር ነበር። አሁን ላይ አሊሰን ቤከር በአንፊልድ ሊቆይ ይችላል። የደቡብ አሜሪካው ግብ ጠባቂ ከቅርብ ዓመታት ወዲህ በቀያዮቹ ቤትም ወጥነት ካላቸው ተጫዋቾች መካከል አንዱ ሲሆን በቁልፍ ጊዜያትም ለቡድኑ ወሳኝነቱን አሳይቷል። በተለይም ሮም ምሽት በፓሪሱ ቡድን ላይ ያሳየው ድንቅ ብቃት የአሊሰን ቤከር አስፈላጊነትን በድጋሚ አረጋግጧል። አሁን ላይ አሊሰን ቤከር በሊቨርፑል እንደሚቆይ ግልጽ አድርጓል። አንዳንድ የአውሮፓ ቡድኖች እሱን ለማስፈረም ፍላጎት ያሳዩ ቢሆንም በአንፊልድ ቀጣይነቱ እርግጥ ይሆናል። የሊቨርፑል ስራ አስፈጻሚዎች አሊሰን ቤከርን ማቆየት አስፈላጊ መሆኑን ያውቃሉ። የኮንትራት ማራዘሚያው በሚቀጥለው ዓመት ውስጥም መገኘቱን ብቻ ሳይሆን ለፕሮጀክቱ መረጋጋትና ምኞትም ጠንካራ መልእክት ይተላለፋል ተብሎ ነው የሚጠበቀው። ቡድኑ ያለማቋረጥ እያደገ ሲሄድ እንደ አሊሰን ያለ ተጫዋች መኖሩ ለወደፊት ፈተናዎች አስፈላጊ ነው። የዝውውር ገበያው ሁልጊዜም እድሎችን ሊያቀርብ ይችላል። ብራዚላዊው ለቡድኑ ሙሉ ለሙሉ ቁርጠኛ መሆኑን ማረጋገጡ በሊቨርፑል ደጋፊዎችም ያስመሰገነው ጉዳይ ነው የሚሉ በርከት ያሉ ዘገባዎች አሁን ላይ እየወጡ ይገኛሉ። ሪያል ማድሪድ ለብራሂም ዲያዝ የቀረበውን ትልቅ ዋጋ ሊቀበል ነው። የነጮቹ ክለብ ከሳዑዲ አረቢያ ከፍተኛ ዋጋ ስለቀረበለት የብራሂም ዲያዝ የወደፊት ዕጣ ፈንታን ከሪያል ማድሪድ በጣም የራቀ ሊሆን ይችላል። ብራሂም ዲያዝ የሪያል ማድሪድ ተጫዋች ሆኖ የመጨረሻዎቹን ወራት እየኖረ ሊሆን ይችላል። የ25 ዓመቱ ስፔናዊ የፊት መስመር ተጫዋች የሳውዲ አረቢያን ክለብ ፍላጎትም ስቧል። ተጫዋቹን ለማግኘት 80 ሚሊዮን ዩሮ ለሪያል ማድሪድ እየቀረበለት እንደሆነ ታውቋል። የቀረበው ዋጋ ትልቅ በመሆኑ የማድሪድ ቦርድም መልቀቁን መፍቀዱን ለቡድኑ ትልቅ ገንዘብ ድጋፍ ስለሚያደርግም ዝውውሩን በአውንታዊነት መልኩም እየተመለከቱን ነው። የመካከለኛው ምስራቅ ፈተናዎች አሁን ላይ በብራሂም ዲያዝ ላይ ያረፉ ይመስላሉ። በዚህ የውድድር ዘመን ትልቅ ሚና የነበረው ተጫዋቹ በሜዳ ላይ ብቃቱ ያሳየ ሲሆን በካርሎ አንቸሎቲ እቅድ ውስጥም ደቂቃዎችንና እምነትን አግኝቷል። ይሁን እንጂ በነጮቹ የማጥቃት ክፍል ውስጥም ያለው ትልቅ ፉክክርና አዳዲስ ማጠናከሪያዎችን መምጣትም ዲያዝን እንዲወጣ ሊገፈው ይችላል። ከመካከለኛው ምስራቅ የቀረበው ትልቅ ፕሮፖዛል ለክለቡ ሆነ ተጫዋቹ አጓጊ ነው። እንግዲህ ይህ እንደ አንድ የማይታለፍ የኮንትራት እድልም ይመለከቱታል። እነዚያም ሆኖ ከማድሪድ መልበሻ ክፍል የብራሂም ዲያዝ መሰናበት በቡድኑ ላይ የሚኖሩ ተጽዕኖ ከፍ አድርገው ይመለከቱታል። በዚህም የውድድር ዘመን በተለያዩ አጋጣሚዎች የተጫዋቹ ሁለገብነት ለቡድኑ ትልቅ አስተዋጽኦ ያደርጋል። ሁሉም ነገር የሚያመለክተው መጪዎቹ ሳምንታት በአጥቂ አማካይ ወደፊት ህይወት ላይ ወሳኝ እንደሚሆን ነው። የሳዑዲ አረቢያ ክለቦች ፍላጎት እየጨመረ ሲሆን፣ ሪያል ማድሪድ ተጫዋቹን ለመልቀቅም የመጨረሻ ውሳኔ ያደርጋል ተብሎ ነው የሚጠበቀው። ሪዮ ፈርዲናንድ ስለ ራስመስ ሆይላንድ ይናገራል። ይህ የዩናይትድ ቡድን የጎል እድሎችን መፍጠር አይችልም፣ ጎል ማስቆጠርም አይችልም። ይሄ ቀልድ ነው። ለኔ ራስመስ ሆይለንድ በጣም ጠፍቷል። እናም በቅረበ ጊዜ በጣም መጥፎ ስለሆነ ደጋፊዎች ቺዶ ኦቢ ማርቲን ሲመጣ ሲያዩ ሁሉም በትንሽ ነገር ተደስተዋል። ከአንድ ታዳጊ ልጅ ይህንን ማየት በጣም ደስ የሚል ነገር ነው። ሆይለንድ በሜዳው ላይ እንቅስቃሴው አስፈሪ ይመስለኛል ብሏል። ቺዶ ኦቢ ማርቲን አሁንም ገና ነው፣ በጣም ታዳጊ ነው። እናም እንደ ዕድሜው ልንጠብቀው ይገባል። ነገር ግን ምንም ጥርጥር የለኝም ዶ ኦቢ ማርቲን እድሎችን ያገኛል። ሁለቱን አጥቂዎች ተመልክቻቸው በፉልሃም ጋር የተጫወቱበትን መንገድ አንድ አይነት አይደለም። ፊት መስመሩ በተደጋጋሚ እንዲታደስ ፈልጋለሁ። በራስ መስ ሆይለንድ የማየው ነገር ጥሩ አይደለም ሲልም ነው የተናገረው። የቀድሞው የማንቸስተር ዩናይትድ አጥቂ አንዲ ኮልም ስለ ሆይለንድ ሲናገር፣ እኔ እንደማስበው ራስ መስ ሆይለንድ በጣም ከባድ ዓመት እያሳለፈ ነው። ምናልባትም ወደ ዩናይትድ የመጣው ወጣት ሆኖ ስለሆነ ነገሮች የበለጠ ከባድ ሆኖበታል። የማንቸስተር ዩናይትድ ተጫዋቾች ብዙ የጎል እድሎችን እየፈጠሩ አይደለም፣ ብዙ ግቦችንም አላስቆጠሩም። እኔም በዚህ ቦታ ላይ ነገሮች ከባድ ሆኖ አግኝቸዋለሁ። እናም በራስመስ ሆይለንድ ላይ ያለው አውንታዊ ነገር የመጫወት ፍላጎት ማሳየቱ ይመስለኛል። ሆይለንድ በጣም ጠንክሮ ይሰራል፣ ተስፋ አይቆርጥም። እናም አንዳንድ ጊዜ በዚያ ቦታ ላይ ስትሆን ትንሽ እድል ብቻ ትፈልጋለ። ተሳክቶለት በቅርቡ ወደ ማስቆጠሩ ይጀምራል ብዬ አምናለው ሲልም ነው የተናገረው። የፕሪምየር ሊጉ ቡድን ጆናታን ዴቪድን ለማስፈረም እየሰራ ነው። ካናዳዊ በአጥቂ ኮንትራቱ ሊያበቃ ነው እናም ብዙ ክለቦች እሱን ይፈልጋሉ። ዌስትሃም ዩናይትዶች አሁን ላይ ከመጪው የዝውውር መስኮት በፊት የአጥቂ ክፍሉን ለማጠናከር አማራጮችን እየመረመሩ ሲሆን በተጫዋቾች ኢላማ ዝርዝር ውስጥም ከታዩት ስሞች አንዱ ጆናታን ዴቪድ ነው። የ24 ዓመቱ ካናዳዊ የፊት መስመር ተጫዋች በክረምቱ ከሊል ጋር ያለው ኮንትራት ሊጠናቀቅ ተቃርቧል እናም ለእንግሊዙ ቡድንም ትልቅ የገበያ እድል ሊሆን እንደሚችል እየተገለጸ ነው። ጊቭ ሚ ስፖርት እንደዘገባው ከሆነ መዶሻዎቹ የጆናታን ዴቪድን ፊርማ ብዙ ዋጋ ሳያወጡ እንደ ከፍተኛ ጥራት ያለው ማጠናከሪያም ሊሆንላቸው እንደሚችል በመገንዘብ የማጥቃት አቅማቸውን ለማሳደግ አጥቂውን የመጨመር ፍላጎት አላቸው። አጥቂው ከቅርብ ዓመታት ወዲህ የሊል ቁልፍ ተጫዋች ሆኖ በቆየበት ሊጓን ጎል የማስቆጠር ብቃቱን አሳይተዋል። ይህም የበርካታ የአውሮፓ ክለቦችን ፍላጎትም ስቧል። በግርሃም ፖተር የሚተዳደረው ቡድን የማጥቃት አቅማቸውን ለማሳደግም መፍትሄዎችን እየፈለጉ ነው እናም ጆናታን ዴቪድ መምጣት ደግሞ ከእነሱ አጨዋወት ጋር የሚስማማ እንደሆነ ያምናሉ። የተጫዋቹ ፍላጎትና ከጎል ጋር ያለው ግንኙነትም የለንደኑን ቡድን የፊት መስመሩን ለማጠናከርም ማራኪ አማራጭ ያደርግለታል። ከተጫዋቹ ፍላጎት አንጻርም ዌስት ሃም ዩናይትድ በፕሪሚየር ሊጉ ጥራት ያለው ቡድን ለመሆን እየሰራ በመሆኑ የዳቪድን ፊርማ ለማግኘትም ተስፋ በማድረግ ሁኔታውን በቅርበት ይመለከቱታል። ጆናታን ዴቪድን ለማስፈረም ከዌስት ሃም ዩናይትድ በተጨማሪ ሌሎች ክለቦችም ፍላጎት እንዳላቸው ነው የሚገለጸው። በአርሰናል የሚኬል አርቴታ አዲስ ፍላጎት የአርሰናል ቡድን ፕሪሚየር ሊጉን ለማሸነፍ ጥራት ያለው ፊርማ ማፈላለጉን ቀጥሏል። ሚኬል አርቴታን በመጪው የክረምት የተጫዋቾች የዝውውር መስኮት የአርሰናልን የመከላከል አቅም ለማጠናከር ከሚረዱ አማራጮች አንዱ በሜክሲም ዲኮፔየር ላይ አይኑን ጥሏል። ስፔናዊው ባሰልጣኝ በቡድን ውስጥም ጥልቀትንና ጥራትን ለመጨመር ያለመ ሲሆን በክለብ ብሩዥ ያለው የግራ ተከላካይ በድንቅ ብቃቱ ምክንያትም እንደ ማራኪ አማራጭም ብቅ ብሏል። ሆኖም ግን እንደ ዌስትሃም ዩናይትድ ያሉ ሌሎች የፕሪሚየር ሊግ ክለቦችም ቤልጅማዊውን የማስፈረም ፍላጎት ስላሳዩም ይህም ፊርማ ቀላል አይሆንም። የ24 ዓመቱ ተጫዋች በቤልጅየም ሊግ ጥሩ ብቃትን ያሳየ ሲሆን የመከላከል ጥንካሬና ጥሩ የጎል አስተዋጽኦችንም በማሳየት በብዙ ክለቦች እንዲፈለግ ያደርገዋል። የተጫዋቹ የአጫዎች ዘይቤ ከፕሪምየር ሊጉ ጋር የሚስማማ ሲሆን፣ ቼልሲና ቶተንሃምን ጨምሮ ከበርካታ የእንግሊዝ ቡድኖች ፍላጎትም ነበር። አሁን ግን አርሰናል ፊርማውን ለማሸነፍ የቆረጠ ይመስላል። ምክንያቱም ማርቴታ ሁለገብነቱንና አቅሙን ቡድኑን ለማጠናከር ቁልፍ ሊሆን ይችላል ብሎ ስለሚያምን ነው። በዌስትሃም ዩናይትድ የቭላድሚር ኩፋል የረጅም ጊዜ ተተኪ ፍለጋ ዲኮ ፒየር እንደ ትልቅ አማራጭም እንደሚመለከቱት ይታወቃል። እንግዲህ መዶሻዎቹ ለተጫዋቹ ሌላኛው ጥሩ መዳረሻ ሊሆኑ ይችላሉ። ምንም እንኳን እንደ አርሰናል ያሉ የዋንጫ ፍላጎት ያላቸው ቡድኖችን የመቀላቀል እድል ያለው ቢሆንም ዌስትሃም ዩናይትዶች ለተጫዋቹ ፊርማ መፎካከራቸውን ግን ሊቀጥሉ ያስባሉ። በዚህ ውድድር ዘመን ሁለት ጎሎችን እና ስድስት አሲስቶችን በማድረግ ቤልጂያማዊው የመስመር ተከላካይ በማጥቃትና በመከላከል ረገድ የበኩሉን አስተዋጽኦ ማድረግ የሚችል ጥሩ ብቃት ያለው ተጫዋች መሆኑን አሳይቷል። አርሰናል ተጨባጭ ጥያቄን ካቀረቡና ፍላጎታቸውን ካጠናከሩም ለቀጣዩ ዓመት ትልቅ ማጠናከሪያ ሊያገኙና በፕሪሚየር ሊጉም ተወዳዳሪ ቡድን መገንባታቸውን ሊቀጥሉ ይችላሉ ተብሎ ነው የሚታመነው። ራሱን በኢንተር ማያሚ እንዲወደድ የሚያደርገው ኮኮብ የአሜሪካው ቡድን ፖል ፖግባን ወደ ኮከቦች ዝርዝር ውስጥ ለማካተት እያሰቡ ነው። ፖል ፖግባ በሜጀር ሊግ ሶከር እግር ኳስ ስራውንም እንደገና ለመጀመር ሊቃረብ ይችላል። በዶፒንግ ምክንያት ከእግር ኳስ እንግዲህ ታግዶ የቆየው ፖግባ የተጣለበትን እገዳ ከጨረሰ በኋላ ፈረንሳዊው አማካይ በማርች 11 2025 እንደገና ለመጫወትም ብቁ ይሆናል። ስሙ ከበርካታ ክለቦች ጋር ተገናኝቷል። ነገር ግን ኢንተር ማያሚ ለቀደሞ የዩቬንቱስ ተጫዋች በጣም ማራኪ የሚባልን አቅርቦትም ሊያደርጉለት ዝግጁ እንደሆኑ እየተገለጸም ይገኛል። እንግዲህ በሀቪየር ማስኬራ ነው የሚሰለጠነው ቡድን ከአሁኑ ጊዜ እንግዲህ ጀምሮ በሁለቱም በሜጀር ሊግ ሶከር ና በኮንካካፍ ሻምፒየን ዋንጫ ላይ ፉክክር ላይ ይገኛል ና ቡድኑ በከፍተኛ ደረጃ ተጫዋቾችን ለማጠናከር እየፈለጉ ይገኛሉ። በአለም የክለቦች ዋንጫ የሚወዳደሩት የአሜሪካ ቡድን ከዩቬንቱስ ጋር ያለውን ውል ካቋረጠ በኋላ በነፃ ወኪልነት የሚገኘውን ፖል ፖግባን ለመጨመር እያሰቡ እንደሆነ ተዘግቧል። ኢንተር ማያሚ ፖል ፖግባን የሚያስፈርምባቸው መንገዶች ያለው ፖግባ በቅርቡ በኢንተር ማያሚ ና በሌሎች ክለቦች መካከል በተደረገው ጨዋታ ስቴዲየም መገኘቱን ተከትሎ በፍሎሪዳው ቡድን ላይ ያለው ፍላጎት ግልጽ ሆኗል አማካዩ እንግዲህ በቪአይፒ መቀመጫ ውስጥ እንደ ሴሪና ዊሊያምስ ና ኢቫ ሎጎሪዮስ ካሉ ሰዎች ጋርም ታይተዋል ይህም የክለቡ ባለቤት ዴቪድ ቤካም ጋር ግንኙነት ሊኖረው ይችላል የሚል ግምት እንዲፈጥር አድርጓል። እንደ ስፖርት ዘገባ ከሆነ ፖግባ መምጣት እንግዲህ ቡድኑን በከፍተኛ ደረጃ ስለሚያሳድገው ፊርማውን ወሳኝ ይሆናል። በተለይም ተጫዋቹ አሁን ላይ በአውሮፓ አስፈላጊ እንግዲህ ስለሆነም ስለ አስፈላጊነቱን ስላጣ ወደ አሜሪካ መሄድን ትልቅ አማራጭ ያደርገዋል ተብሎ ነው የሚታሰበው። በሊቨርፑል ለዳርዊን ኑኔስ ሊሆኑ የሚችሉ ተተኪዎች እየታወቁ ይገኛሉ። በ2022 የክረምት ተጫዋቾች የዝውውር መስኮት በ64 ሚሊዮን ፓውንድ ከቤኔፊካ ወደ ሊቨርፑል ሲደርስም ከዳርዊን ኑኔስ ትልቅ ነገር ተጠብቆ ነበር። ነገር ግን በአንፊልድ ወጥነት የሌለው ብቃቱን በማሳየት ቆይቷል። ዳርዊን ኑኔስ በአሁኑ ጊዜ ለቀዮቹ መደበኛ ጀማሪ አይደለም። ዳርዊን ኑኔስ በዚህ ሲዝን በ22 የፕሪምየር ሊግ ጨዋታዎችም ያስቆጠረው አራት ጎሎችን ብቻ ነው። ኑኔስ በዚህ ዓመት አስፈላጊ በሆኑ ጨዋታዎችም ትልቅ እድሎችን ባለመጠቀሙ ከደጋፊዎችና ተንታኞችን ብዙ ትችት ደርሶበት ነበር። ፋብሪትሲዮ ሮማኖ እንዳለው ከሆነ የ25 ዓመቱ አጥቂ በመጪው የክረምት የተጫዋቾች የዝውውር መስኮት አንፊልድን ሊለቅ ይችላል። በዚሁ ማስታወሻ ላይ ዳርዊን ኖኔስ በሊቨርፑል ሊተኩ የሚችሉ ሶስት አጥቂ ዝርዝሮችንም ካሁኑ በክለቡ ቢሮዎች ውስጥም እንዳሉና እንግዲህ አንዳቸውም በክረምቱ ለማምጣት እየተዘጋጁ እንደሆነ ተሰምቷል። አንደኛው አሌክዛንደር ኢሳክ ነው። የኒውካስል ዩናይትዱ አሌክዛንደር ኢሳክ ባለፉት ወራት ወደ ሊቨርፑል ሊዘዋወሩ ይችላሉ ተብሎ ከተገለጹ አጥቂ መካከሎች አንደኛው ነው። የስዊድኑ ኢንተርናሽናል በ2022 ክረምት የተጫዋቾች የዝውውር መስኮት ከሪያል ሶሴዳድ ወደ ሴንት ጄምስ ፓርክ ከደረሰ በኋላ በፕሪሚየር ሊግ ውስጥ ካሉ ምርጥ አጥቂዎች መካከል አንደኛው ነው። አሌክዛንደር ኢሳክ እስካሁን በ76 የሊግ ጨዋታዎችም 50 ጎሎችን አስቆጥሯል። በዚህ አመትም በ24 ጨዋታዎች 19 ጎሎችን በማስቆጠር የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪነትን ለማሸነፍ ከሞሐመድ ሳላህና ከኤርሊንግ ብሮት ሃላንድ ጋር እየተፎካከረ ነው። ሆኖም ግን ኒውካስል ዩናይትድ ከርሱ ብዙ የዝውውር ክፍያ ሊጠይቅ ይችላል። ሊቨርፑሎች አሌክዛንደር ኢሳክን ወደ አንፊልድ ለማምጣትም ምን ያክል ገንዘብ እንደሚያወጡም መታየት ያለበት ጉዳይ ይሆናል ተብሎ ይታሰባል። ሌላኛው ቪክተር የኦከርሽን ነው። ስፖርቲንግ ሊዝበኖች ቪክተር የኦከርሽን በ2023 የክረምት የተጫዋቾች የዝውውር መስኮት ከኮቨንትሪ ሲቲ ካመጡበት በኋላ በዓለም ላይ ካሉ ምርጥ አጥቂዎች መካከል አንዱ ሆኗል። ሌላኛው ስዊድናዊ አጥቂ የአጨራረስ ብቃቱና ሳጥን ውስጥ በሚፈጥራቸው ድሎች እንዲሁ ቁልፍ ኳሶችን በመጠቀም ይታወቃል። ሆኖም ግን በርካታ የፕሪሚየር ሊጉ ቡድኖች ቪክተር የኦከርሽን ይመኛሉ። ሊቨርፑልን ገፍተው መሄድ ካሰቡ በፍጥነት እርምጃ መውሰድ ይኖርባቸዋል ተብሎ ነው የሚታሰበው ሌላኛው ዣዎ ፔድሮ ነው። እንደ ዘገባዎች ከሆነ ሊቨርፑሎች ዳርዊን ኑኔስን በሚቀጥለው የውድድር ዘመን በክለቡ ለመተካት የብራይተኑን ዣዎ ፔድሮን ይመኙታል። ብራዚላዊው ኢንተርናሽናል በ2023 ከዋትፎርድ ብራይተንን ከተቀላቀለ ጊዜ ጀምሮ በብራይተን ድንቅ ብቃቱን አሳይቷል። ዣ ፔድሮ በአጥቂ መስመር ላይ በየትኛውም ቦታ መጫወት የሚችል ሁለገባ አጥቂ ነው። በሊግ ውስጥ እስካሁን 21 ጨዋታዎችን አድርጎ 7 ጎሎችን አስቆጥሮ 6 አሲስቶችን አድርጓል። ሆኖም ግን ብራይተን ጥሩ ችሎታ ያላቸው ተጫዋቾችን ለመሸጥ ከፍተኛ የዝውውር ክፍያ ስለሚጠይቅ፣ ስለሆነም ሊቨርፑል ፔድሮን በቀላሉ ያገኘዋል ተብሎ አይጠበቅም። ጆን ቴሪ በኤንዞ ማሬስካ ስር የቼልሲ ሶስት ምርጥ ተጫዋቾችን መርጧል። የቼልሲው የቀድሞ ተጫዋች ጆን ቴሪ በዘንድሮ የውድድር ዘመን ኮል ፓልመር፣ ኤንዞ ፈርናንዴዝ እና ኖኖ ማንድዋይኬ የሰሜዎቹ ምርጥ ሶስት ተጫዋቾች አድርጎ መርጧቸዋል። ሶስቱ ተጫዋቾች በኤንዞ ማሬስካ መሪነት ከየትኛውም ተጫዋቾች በተሻለ ሁኔታ ሰርተዋል ብሎ ያምናል ይሄ ሰው ጆን ቴሪ እንግዲህ ከዲአር ስፖርት ጋር ባደረገው ቆይታ ፓልመርን የዘንድሮ የቼልሲ ምርጥ ተጫዋች አድርጎ መርጦታል። ፈርናንዴዝ ጥሩ እንደነበረ ያምናል። ባለፈው ወር ጉዳት ያጋጠመውን ሆኖ ማንድዌኬም በዚህ ሲዝን ሶስተኛው ምርጡ ተጫዋች ነው ሲል ገልጾታል። ኮል ፓልመር የቡድኑ ወሳኝ ተጫዋች ነው። ኤንዞ ፈርናንዴዝን በጣም ጥሩ ነበር ብዬ አስባለው። ማንድዌኬ እንደዚሁ በዚህ አመት ጥሩ ስራን ሰርቷል። እሱ በጣም ጥሩ አስፈላጊ ተጫዋች ነው ሲልም ነው የተናገረው የሰሜዎቹ የቀድሞ ተጫዋች እንደገለጸው ቸልሲ በቶፕ ፎር የመጨረስ እድል አሁንም እንዳላቸው ነው የሚናገረው። በቻምፒየንስ ሊግ አሁንም የሚቻል ነው በዚህ አመት እኔ እንደማስበው ቡድኑ በወጣቶች የተገነባ ቡድን መሆኑን፣ ለቀጣይ ዓመትም ለቡድኑ ስኬት ምልክቶችን አይተናል፣ ጥሩ ውጤቶችን አይተናል። ቡድኑ እያደገ ነው። ይህንንም በቅርብ ጊዜ ውስጥም ተመልክተን ላመቱን ስንጀምር በትንሽ ችግሮች ቢኖሩም አሁን ግን ቡድኑ የተሻለና በቀጣይ አመትም በቻምፒየንስ ሊግ ሊሳተፍ የሚችልበት እድል አለ። እንደ ቸልሲ ያለ ትልቅ ክለብ ውስጥም ስትጫወት አስተሳሰብ ከአመት አመት ቻምፒየንስ ሊግን መጫወት መሆን አለበት ሲልም የተናገረው ጆን ቴሪ ቸልሲ ከአስር ዓመታት በላይ በአምበልነት መርቷል። ከክለቡ ጋርም አምስት የፕሪምየር ሊግ ዋንጫዎችንና የአውሮፓ ቻምፒየንስ ሊግ ዋንጫዎችንም አሸንፏል። አምስት ጊዜ የኤፍኤ ካፕ ዋንጫና የዩኤፋ ዩሮፓ ሊግንም አንድ ጊዜ ማሸነፍ የቻለ ነው። እንዲሁም ኤንዞ ማሬስካም ቼልሲዎች በዚህ ሲዝን ቶፕ ፎር ውስጥ ለመጨረስ እየፈለጉ መሆናቸውን አረጋግጠባል። ማሬስካ ከመገናኛ ብዙሃን ጋር ሲናገሩ ቶፕ ፎር ላይ ለማጠናቀቅ የሚደረጉትም ጥረቶች አረጋግጠባል። ደጋፊዎቹ ቡድኑን እንዲደግፉም ጭምር ነው ያሳሰቡት። ቶማስ ቱሄል የቀድሞውን የማንቸስተር ዩናይትድ አጥቂ ወደ እንግሊዝ ቡድኑ እንዲመለስ ተጠይቋል። የቀድሞው የስኮትላንድ ኮኮብ ተጫዋች ኤሊ መስኪዮት የእንግሊዙ አሰልጣኝ ቶማስ ቱሄል የቀድሞውን የማንቸስተር ዩናይትድ የፊት መስመር ተጫዋች ዳኒ ዌልቤክን ወደ ብሔራዊ ቡድኑ ስብስብ እንዲመልሰው ጠይቋል። ቱሄል ከሶስቱ ዋና በስት ቡድን በድጋሚ ከፍ ለማድረግም ጎል አስቆጣሪ እየፈለጉ ከሆነ የብራይተኑ ሰው ጠቃሚ አግቢ ሊሆን እንደሚችል ይናገራል። ይሄ ሰው ዳኒ ዌልቤክ ከዩናይትድ 142 ጨዋታዎችም 29 ጎሎችን ሲያስቆጠር 16 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሎ ነበር። በዚህ ውድድር ዘመን በብራይተን ክለብ ግን አስገራሚ ብቃቱን እያሳየ ነው። ዳኒ ዌልቤክ በሁሉም ውድድሮች ባደረጋቸው 25 ጨዋታዎች ስምንት ጎሎችንና አራት አሲስቶችን አድርጓል። ወሳኝ በሆኑ ጊዜያትም ግቦችን የማስቆጠር አዲስ ፍላጎት ያለው ይመስላል። በዚህ ሳምንት በኤፍካ ብራይተን ኒውካስል ዩናይትድን 2 ለ1 እንዲያሸንፍም መርዳቱን እናስታውሳለን። በዚህ የውድድር ዘመን ዳኒ ዌልቤክ በፕሪምየር ሊጉ ቦርንመት፣ ሆተንሃም ሆትስፐርስ እና ኒውካስል ዩናይትድ ላይ የማሸነፊያ ግቦችን አስቆጥሯል። የ34 ዓመቱ አጥቂ በእንግሊዝ ቡድን ውስጥም ለዓመታት በቋሚነት መጫወት ባይችልም ለአሁኑ ግን ማይስኮት ለቶማስ ቱሄል የአጭር ጊዜ መፍትሄ ሊሆን እንደሚችል ግን ያምንላቸዋል። ከቶክ ስፖርት ጋር ባደረገው ቃለ ምልልስ የቀድሞን የማንቸስተር ተጫዋች ወደ ብሔራዊ ቡድን መመለስን በመደገፍን የተናገረው በእግር ኳስ ውስጥ በጣም ከባዱ ስራ አጥቂ መሆን ነው። ግቦችን ማስቆጠር አለብህ። በእርግጠኝነት አሁን ላይ ዳኒ ዌልቤክ ለብሔራዊ ቡድኑ የማይሆንም ምንም ምክንያት አይታየኝም። በዚህ ቅጽበት ስለ ፊት መስመሩ እንነጋገራለን። ዳኒ ዌልቤክ ለእንግሊዝ በዘጠኝ ቁጥር ጅማሬ አይሆንም። ይሄ ግልጽ ነው። ነገር ግን ከየትኛውም ተቀይረህ ማስገባት ትችላለህ። በዚህ ወቅትም ከዳኒ ዌልቤክ በላይ ለተጠባቂ የተሻለ አጥቂም የለም ሲል የተናገረው ዳኒ ዌልቤክ በሳምንቱ መጨረሻም እንግዲህ ጎል ማስቆጠሩን እንዲሁ የምናስታውሰው ነው። ራኡል ጎንዛሌስ ብላንኮ ከሪያል ማድሪድ ሁለተኛ ቡድን የመልቀቅ ጥያቄን አቅርቧል። የሪያል ማድሪድ ሁለተኛ ቡድን አሰልጣኝ ሳንቲያጎ ቤርናቢውን ለመልቀቅና ስራውን በሌላ ቡድንም በዋና አሰልጣኝነት ለመጀመር ሐሳብ አቅርቧል። ሻልክ 04 ለራኡል ጎንዛሌስ ብላንኮ ፍላጎቱን በግልጽ ያሳየ የቀድሞ ክለቡ ነው። ከጀርመኑ ቢልድ የተገኘ መረጃ እንደሚያመለክተው ከሆነ የጀርመኑ ቡድን በመጪው የውድድር ዘመን ፕሮጀክታቸውን እንዲመራ የሪያል ማድሪዱን ካስቲያን አሰልጣኝ ለማስፈረም በድጋሚ ፍላጎት አሳይተዋል። በተጫዋችነት ዘመኑ በሻልክ ላይ የማይፋቅ አሻራን ያሳረፈው ራኦል ጎንዛሌስ በተለያዩ አጋጣሚዎች ከክለቡ ጥያቄዎችን ማግኘቱ ተዘግቧል። ሆኖም ግን የሪያል ማድሪድ ተጠባባቂ ቡድን አሰልጣኝ ሆኖ መቆየትን መርጦ ነበር። የአሰልጣኝ እድገቱንም በካስቲያ ቀጥሏል። በመጀመሪያ ጥያቄዎችም ውድቅ ቢያደርግም እምቢተኝነቱን በመተው ወደፊት ወደ ጀርመን ለመመለስም በሩን ክፍት አድርጓል። ሻልክ ሻልክ 04፣ ራኡልን እንዲቀላቀላቸው ለማሳመን ለረጅም ጊዜ ሲሞክሩ ቆይተዋል። የሻልክን ፍላጎት ያጠናከረው ቡድኑ በቡንደስ ሊጋ ሁለት በሚገኘው ውጤት መሰረት ነው። ሻልክ ከስፔናዊ አሰልጣኝ ጋር በሚደረገው ድርድር ለማፋጠንም የስፖርት ዳይሬክተሩ ስራም ቁልፍ ሚና ይጫወታል ተብሎ ይታሰባል። የራዑል ስም ለደጋፊዎችና ለሻልክ ቦርድም እጅግ ተወዳጅ ነው። ቡድኑ በጀርመን እግር ኳስም ወደ ተፎካካሪነት ለመመለስም ጥሩ መሪ አድርገው ይመለከቱታል። የውድድር ዘመኑ መገባደጃ ላይ እየተደረሰ ሲሆን በጀርመኑ ክለብ የቀድሞውን አጥቂ ፈተናውን እንዲወስድን በማሳመን አዲስ ጥረት ያደርጋል። ነገር ግን ይህ ሲዝን ላይ እንግዲህ ራኡል ወደ ሻልካ አይመጣም። ሁሉም ነገር ሊሆን የሚችለው በአዲሱ ሲዝን በቀጣይ ክረምት ሊሆን እንደሚችል በርካቶች እያመኑ ይገኛሉ። ዢሮና አርተር ሜሎን የሚያስፈርምበት መንገድን ኮዲው እያሰበ ነው። ብራዚላዊው አማካይ በካታላን ቡድን ውስጥ የነበረው ጥሩ አቋም እያሳደገ ነው። እናም ሁሉም ሰው ተጫዋቹ በዢሮና እንዲቆይ ይፈልጋል። ዢሮና አሁንም ውሰቱን በሰኔ ወር ላይ ሲያልቅ አርተር ሜሎን በቋሚነት የማቆየት እድልን እየገመገመ ነው። በጥር ተጫዋቾች የዝውውር መስኮት በመጨረሻው ቀን ከዩቬንቱስ የመጣው ብራዚላዊው አማካይ በሚቼል እቅድ ውስጥም ብዙ ደቂቃዎችን ማግኘት የጀመረ ሲሆን በተጫዋቹ ብቃት የአሰልጣኝ ስታፍና የስፖርት አመራሩም እያሳመን ይመስላል። ስታዲዮ ዲፖርቲቮ እንደዘገበው ከሆነ የዢሮና ስፖርቲንግ ዳይሬክተር ኩዌኬ ካርሴል አርተር ሜሎን የመሐል ሜዳውን ለማጠናከር መርጠውታል። ምንም እንኳን ስምምነቱ በከፍተኛ ደመወዙና በዩቬንቱስ ፍላጎት ምክንያትም ትንሽ ቢያስቸግርም ተጫዋቹን በክረምቱ በቋሚነት እንደሚያስፈርሙት ተማምነዋል። በጠሩ በውሰት የመጣው አርተር የካታላኑ ክለብ 50 በመቶ የሚሆነውን ደሞዝ እየከፈለው ነው። ነገር ግን ተጫዋቹ አሁን ላይ በጂሮናው የአማካይ ክፍል ውስጥም ትልቅ ነገር ይዞ የመጣ ይመስላል። አርተር ከመጀመሪያው ጨዋታ በኬታፌ፣ ሪያል ማድሪድ እና ሴልታ ቪጎ ላይ ያሳየው ብቃት በክለቡ እንዲቆይ ለማሳመንም በቂ ነበሩ። በጨዋታው ላይ የነበረው ተጽዕኖ ጎልቶ በመታየቱ በቡድኑ የኳስ ቁጥጥር በሚገባ አሳይቷል። የተጫዋችሁ እድገት ዢሮና እሱን በቋሚነት የማስፈረም አማራጭን በቁም ነገር እንዲያስብ አድርጎታል። ይሁን እንጂ ዝውሩ ቀላል አይሆንም። ዩቬንቱስ አሁንም ከአማካዩ ጋር እስከ 2027 የሚያቆየው ኮንትራት ያለው ሲሆን ደሞዙም እንቅፋት ሆኖ ቆይቷል። ምንም እንኳን የጣሊያኑ ክለብና ተጫዋቹ ግንኙነታቸውን ለማራዘም ፍላጎት ባይኖራቸውም፣ የዚህ ዝውር መጠናቀቅ የሚወሰነው ግን በሁለቱ ክለቦች መካከል በሚደረግ ድርድር ላይ የተመሰረተ እንደሆነ ዘገባዎች ያሳያሉ። ቶተናም ሆትስፐርስ አዲስ ጉዳት መድረሱን በይፋ የመግለጫቸው አረጋግጠዋል። ቶተናም ሆትስፐርስ በዘንድሮው የውድድር ዘመን ከበድ ያለ የጉዳት ቀውስ ገጥሞታል። አሁን ደግሞ ለቡድኑ ሌላ ከባድ የጉዳት ዜና የተሰማ ሲሆን አሁን ጉዳት አጋጠመው ዴያን ኩሉሴቭስኪ ሆኗል። ክለቡ በይፋ እንዳረጋገጠው ስዊድናዊው አማካይ ከሚደረገው የመጀመሪያው ጨዋታ ውጪ ሲሆን በተጨማሪም ለቀጣይ አራት ሳምንታትም ተመልሶ ሊመጣ እንደማይችል ክለቡ ይፋ አድርጓል። ቶትናም የዲያን ኩሊሴቭስኪን ጉዳት አረጋግጧል። ኩሊሴቭስኪ ቶትናም ከኤዘድ አልካማር ጋር በሜዳውና ከሜዳው ውጭ በሚያደርገው ጨዋታ እንዲሁም ከቦርን መዝና ፉልሃም ጋር በሚደረጉት ቁልፍ የፕሪሚየር ሊግ ጨዋታዎች ከሜዳ ውጭ ይሆናል። ጉዳቱ በዩሮፓ ሊጉም ቡድኑን ረጅም ጊዜ እንዳይሄድም እያደረገው እንደሆነ ስጋት አለ። አሰልጣኙ አንጌ ፖስት ኮግሎም ከኤዘድ አልካማር ጋር ከሚደረገው ጨዋታ ቀደም ብሎ ሲናገር ኩሊሴቭስኪ ለሳምንታት በእግሩ ላይ ምቾት ሳይሰማው መጫወቱን ገልጿል። ምንም እንኳን ቡድኑን ለማገዝም ጥረት ቢደረግም እንግዲህ አሁን ላይ ሙሉ ለሙሉ ለማገገም ከሜዳ መራቁን መርጠናል ብለዋል። ይሁን እንጂ ለቶትናም ሆትስፐርስ ደጋፊዎች አንዳንድ አወንታዊ ዜናዎች ያለው ዶሚኒክ ሶላንኬ ለረጅም ጊዜ ከሜዳ ላይ ከራቁት ክሪስቲያን ሮሜሮ ና ሚኪ ቫን ደቬን ጋር ከቡድኑ ጋር ወደ ኔዘርላንድ መጓዛቸው ተረጋግጦ ነበር። ሶስቱም ተጫዋቾች በቅርቡ ወደ ጨዋታ ለመመለስ ዝግጁ ናቸው። ይህም ለቡድኑ እንግዲህ በጣም አስፈላጊ የሆነ ማበረታቻን ይሰጣል ተብሎ ይታሰባል። በዚህ ወቅት የዲያን ኮሊሴቭስኪ ተጽዕኖ ትልቅ ነው። ተጫዋቹ በጥር 2022 በውሰት ከዩቬንቱስ ስፐርስን ከተቀላቀለ ጀምሮ በቡድኑ የአጥቂ ክፍል ውስጥም ቁልፍ ሰው ሆኗል። ያሳየው ጠንካራ እንቅስቃሴም ክለቡ በ2023 ክረምት ዝውውሩን ቋሚ እንዲያደርገው አሳምኖታል እና በፖስት ኮግሉ ስርም ተጽዕኖ ፈጣሪ ተጫዋች ሆኖ ቀጥሏል። እስካሁን በዚህ የውድድር ዘመን የ24 ዓመቱ ተጫዋች በሁሉም ውድድሮች 10 ጎሎችንና ና 10 አሲስቶችን አድርጓል። ከጎል አስተዋጽኦ በተጨማሪ ኩሊሴቭስኪ በሊጉ እጅግ ፈጣሪ አማካዮች መካከል አንዱ ሲሆን በቁልፍ ቅብብሎችና በታርጌት ሙከራዎችም ከፍተኛ ደረጃ ላይ አግኝቶታል። በዩሮፓ ሊግ በዚያ ውድድር ዘመን ቶትናም ሆትስፐርሶች ዋንጫ የማሸነፍ የመጨረሻ እድል ሲኖራቸው አንጌ ፖስት ኮግሉ ምርጡን ተጫዋች እንዲያገኝም ተስፋ አድርጎ ነበር። ከሜዳ ውጪ ከባድ ጨዋታ ይሆናል። ነገር ግን ቶትናም ሆትስፐርሶች በአሸናፊነት የመወጣት ብቃት እንዳላቸው አሰልጣኙ ያምናል ነው የተባለው። የጀርመኑ ቡድን አርዳ ጉሌረን እና ኤንድሪክን ለማስፈረም ጥያቄ በማዘጋጀት ላይ ይገኛል። ሪያል ማድሪድ ለሁለቱ ታላላቅ እንቁዎች በክረምቱ ጥያቄዎችን ይቀበላል። የጀርመኑ ክለብ አር ቤ ላይፕዚሽ የሁለቱን የሪያል ማድሪድ ታላላቅ ተስፋዎችም ኤንድሪክና አርዳ ጉሌረን የወደፊት እጣ ፈንታ ሊለውጠው የሚችል ጥያቄ ለማቅረብ ዝግጁ ናቸው። የጀርመኑ ቡድን ሁለቱንም ተጫዋቾች በመጪው የውድድር ዘመን ቡድናቸውን ለማጠናከርና በተመሳሳይ ጊዜ የቤንጃሚን ሼስኮንና ዣቪ ሳይመንስን የመልቀቅ ዕድልም ለመሸፈን የማይታለፍ እድል አድርጎ ይመለከታቸዋል ሲል ስካይ ስፖርት ጀርመን ዘግቧል። በአንቸሎቲ ቡድን ውስጥም የጨዋታ ጊዜን ማጣት ነጩ ክለብ በውሰት እንዲለቁ እንዲያስቡ አድርጓቸዋል። ቡንደስሊጋ ወጣት ተሰጥኦዎችን እንዲያድጉ ተስማሚ ሁኔታ ሆኖ ብቅ ብሏል። አርቢ ላይፕዚግ በክረምቱ ሁለቱን ተጫዋቾች ለማስፈረም ይፈልጋል። ሁለቱን ተጫዋቾች በውሰት መስጠት ለሪያል ማድሪድ የመጫወት ጫና አይኖርባቸውም፣ ልምድ የሚቀስሙበት ቦታንም እንዲያገኙ ያስችላቸዋል ነው የተባለው። አርዳ ጉለር ምንም እንኳን አንዳንድ ጨዋታዎችን መጫወት ቢችልም እስካሁን በማድሪድ ራሱን ማረጋገጥ ግን አልቻለም። ኤንድሪክ በላሊጋ ጀማሪ የሆነው እንኳን አያውቅም። በዚህ አንጻር አረብ ለብዜሽ ታዳጊ ተጫዋቾችን ወደ ትልቅ ደረጃ የማሳደግ ታሪክ ስላለው ለሁለቱም ተጫዋቾች ማራኪ አማራጭ ይሆናል ተብሎ ይታሰባል። ከአረብ ለብዜሽ በተጨማሪ አይንትራክ ፍራንክፈርት በተለይም የአርዳ ጉሌር መዳረሻ ሊሆን ይችላል። የሪያል ማድሪድ ሁኔታ ግልጽ ነው፣ ተጫዋቾችን በቻምፒየንስ ሊግ ለሚወዳደሩ ክለቦች በውሰት መስጠት ሲሆን የጀርመን እግር ኳስ ለእድገታቸው ጥሩ መገለጫ ተደርጎ ይወሰዳል የሚለው ሀሳብን ያጠናክራል። የመጨረሻው ውሳኔ አሁንም በክለቦች መካከል በሚደረገው ድርድርና በተጫዋቾቹ ፍላጎት ላይ እየተመሰረተ እንደሚሆን ግን በረቶች አሁን ላይ እያመኑ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ከሁለተኛው የዩትዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ያካፈልንበት መረጃችን ይህንን ነው የሚመስለው። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበትን የዛሬውን የምሳ ሰዓት የስፖርት የመረጃ ሰዓታችን ፕሮግራማችን ይህንን ይመስላል። ስላደመጣችሁኝ ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰግናለው። ፏርባሩ ፕሮግራሙን መራው። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንደገና እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁ።